ከቁስሌም ጋር ከመሜም ጋር በብዙ ነገር እየታገልኩኝ እንደውም እግዚአብሔር ይመስገን እናት ይጅ ስላለ፣ ለጥያቄያችሁ ደግሞ መልስ የለኝም። ልጅን ጉያዬ አርሼ እስከ በቃ ድረስ ተቀምጣ ልጇን አጠንክሬ ሄዳለሁ ባለ ሰዓት እንጂ ወይ ፍንክች። ከእናት በላይ ለልጁ ማንም ሊያስብ አይችልም። በቃ አንደኛ ነገር እሱ ነው። ሲቀጥል ደግሞ ገና በሳምንት እኮ እኔ ቁስሌ አልደረቅም። አንድ ጉድ ጉድ ጉድ ሜላት ቤት ያየሁትን አያችሁ? ሩታ እህት ቤት ያየሁትን አያችሁ ወይ እንዴ! የሩታ እህቶች ተሰብስበው ሩታን ካልወሰድን እናታችን በደንብ እየተንከባከበችሽ አይደለም፣ አልወፈርሽም፣ ቀላሽ እንጂ የወፈርሽው ነገር የለም። ልጁም ደግሞ በጣም እያስቸገረ ነው፣ በጣም ጡት እየጠባት ነው። ስለዚህ ከእናታችን በላይ እኛ አንቺን ልናርስሽ እንችላለን። እናታችን ከሽምግልና አንፃር ይሆን በደንብ እየተንከባከበችሽ አይደለም ብለ ያደረጓትን ነገር አያችሁ? የተናገሯትን ነገር አያችሁ? እውነት ለመናገር እኔ በጣም ነው የተናደድኩት። እውነት ነው የምላችሁ፣ እናንተ ከእናት ተሽላችሁ ነው? ቆይ ከእናት ተሽላችሁ ነው ወይ? እሷን ከእናት ተሽላችሁ ነው ወይ የምትንከባከቧት? ጡት ደግሞ ልጅ እኮ ጡት ሊጠፋ መሰለኝ ወደዚህ ምድር የመጣው ሀዳምን የላም ወተት ይሰጠው በዚህ እድሜው እንዴ! ሰው በምኑ ነው የሚያስ- የሚያስበቂጣችሁ ነው እንደምታስቡት፣ ጉድ እኮ ነው እናንተ። የሚገርም ፕራንክ ነው ያደረጓት ሩታንም፣ እናትየውንም ማለት ነው። እህቶች፣ እውነት ለመናገር አይመስልም ማለት እንዴት ነው በቃ ማለት እዴ ኧረ፣ በፍጹም ማይገናኝ ማይመስል ነገር ነው እውነት ለመናገር እንዴት ነው? እኛ ወስደን እናርሳት፣ አንቺ በደንብ እያረሻት አይደለም። ስለዚህ እኛ እንውሰዳት። ያውም አማች ቤት እህት ሄዳ ነው የምትታረሰው፣ እናት እያለች እና ግን በጣም ነው የተዝናናሁት። ፕራንክ ነው ቤተሰብ። እኔም እንዲህ ነበር የተናደድኩት ማለት ነው። እና ሩታዬ፣ አምሮብሻል እውነት። አንቺ በዚህ ሁኔታ ላይ እንደዚህ ራሱ ድንቡሽቡሽ ማለትሽ ለእኛ ደስ ብሎናል፣ ምክንያቱም በጣም የሚያስጠላ ሁኔታ ላይ ነው ያለሽው። በልተሽ ሰውነትሽ ላይ እንዳይሰራ ይሄ ጅሉ ባልሽ የተለያየ ቡችሎችን እየላከ እያወዛገብሽ ስለሆነ አራስምነት፣ ማጥባት አለ። በህይወትሽ አልተረጋጋሽም። በህይወትሽ ደስተኛ አይደለሽም እና በህይወትሽ ደስተኛ አይደለሽም እና በአጠቃላይ ይሄ በጣም ማለት በቃ በቂ ነው። ጥሩ ሁኔታ ላይ ነው ያለሽ ጸሎት አድርጊ እና ደግሞ ለእህቶቹ ማስተላልፈው ነገር እባካችሁ የአብርሽ ቡችሎች ወደ ቤት እንዲገቡ አትፍቀዱ። በቃ እዚች ጋ አብርሽ ሪል ይህ ህይወት እስኪፈልግ ድረስ ስህተቴ የቱ ጋ ነው ብሎ እስኪል ድረስ የአብርሽን ቡችሎች ወደ ቤታችሁ አታስገቡ። እኔ ዛሬ ስለ ፕራንኩ የሆነ ነገር ልል አይደለም የመጣሁት በአጠቃላይ ለእናንተ መልእክት ለማስተላለፍ ነው። ሩታን የምትወዷት ከሆነ እባካችሁ እንትን በሉ። እባካችሁ እባካችሁ እባካችሁ ሩታን ልጃችሁን ከዚህ ከዚ ተንከሲ ሰውዬ ከቡችሎቹም ጠብቁት ነው የምለው ምክንያቱም የተለያየ ሰው እየላከ ቡችሎቹን እየላከ እየረበሻት ነው። እሱ ነው በልታ እንዳልበላች የሚያደርገው ማለት ነው። ስለዚህ እባካችሁ እህታችን ከዚህ ቡችላ ወይ ጓደኞቹ ተጠበቁ። በቃ እውነት የምትወዷት ከሆነ ምግብ ምናምን አምና አይደለም ሰላሟን ይስጧት። ቤት እንዳይመጡ ካሜራ እየደቀኑ እንዳይረብሹን እህታችንን እንዳይረብሹብን እውነት አብሎሽ የሚወዳት ከሆነ ደግሞ ሪል የሆነ ሽማግሌ ልኮ ትልልቅ ሰዎችን ልኮ ይታረቁ ማለት ነው ከዛ ውጭ ግን እየመጣ እየላከ አንድ ሄርሜላ ይሆናለች አንድ ኤከሌ እንደዚህ ሆኗል ብሎ እህታችንን ሊበጠብጥብን በፍጹም አንፈልግም ይሄንን አስተካክሉ እህት ከሆናችሁ ማለት ነው የምር የምትወዷትም ከሆነ በተረፈ ሩታዬ አምሮባታል አታን እንትን አትበሏል ከሳሽ ወፈርሽ እያላችሁ አታሳቋል እውነት ሩታ አምሮባታል። በቃ እኛ እንደዚህ ወደናታል። እሺ ትብላ ትጠጣ። ሪላክስ ለማድረግ ደግሞ እናንተ እነዚህን ቡችሎች እንዳይመጡ ቤት እንዳይመጡ አድርጉ። በቃ አብርሽ ወደ ቀልቡ እስኪመለስ ድረስ እንዳይመጡ አድርጉ። ካላስ ይህን ነው ማስተላለፍ የምፈልገው። በተረፈ ይመቻቸው። ሩታ ሆነ ለምናገር ለፍራንክ ብርቋም አይደለም ግን እናትየውን አግኝታቸዋል እውነት ለመናገር እውነት ለመናገር ማለት ነው ደግሞ ይሄንን በሌላ ነገር እንዳትረዱ፣ ፕራንክ ነው። ፕራንክ ደግሞ ምንም ነገር ይደረጋል። እሺ፣ በሌላ አትረዷቸው። የሩታን ቤተሰብ መቼስ ማለት ሁሉ በሌላ ነገር አይደል የምታዞሩት? አዎ፣ አታዞሩት በሌላ ነገር። ሶ በቃ ፕራንክ ተደራረጉ፣ ተከፋፈሉ። በቃ ፕራንክ ነው ብላችሁ አስቦች እና ደግሞ ማለት ነው በቃ የሩታ እህቶች መልክቴን ሰምታችኋል አይደል? ማናችሁም የአብርሽን ቡችሎችን ቤት አትገብታችሁ፣ ልጅቷን በቪዲዮ እንዳያስጨንቋት። እነሱ ናቸው ሰላም የሚነሷት፣ እነሱ ናቸው እረፍት የሚነሷት። አዎ እና ደግሞ ከአብርሽ ጋር ታረቂ ምናምን ስትሉ ማለት ነው፣ በፕራንክም ይሁን በሌላም መንገድ ያው ሰሞኑ ነግራችሁናል፣ እየጨቀጨቃችኋት እንደሆነ ሰሞኑ ነግራችሁናል። እሱ ባለመሆን አባለመሆን ዝግጁ ሲሆን አናጉ እሱ ሪል የሆነ ቤተሰቦችን አምጥቶ ሲያናግር አናግሩ። ከዛ ውጭ ግን እነዚህን ቡችሎችን ስለላከ እነዚህ ሲጀምር ጫታሞች ናቸው፣ አትመኗቸው። እውነት ለመናገር መልካቸውን አሳምሮ ምናምን እየመጡ የሚሉ ማለት ነው። እውነት ለመናገር አብርሽ ምን አደረገ ብላችሁ ሴት ልጃችሁን ከመስጠታችሁ፣ እንዲሁም ሴት ልጃችሁ የትም እንዳትሄድ፣ እሺ በራሷ ቤት ተከራይታ ጽድት ብላ ትኖር፣ ነገሮች እስኪስተካከሉ እኔ ትዳሪ ፍረስ እያልኩ አይደለም፣ ግን ለሩታ የሚገባት ቦታ አብርሽ እያሳየን አይደለም። በቃ ወርቅ ግዛላት ነው አልገዛላትም፣ ፍቅረህን ግለጽላት አይገልጽም። ይሄ የሆነ ለዚህ ነበር ማጠናገር ወይኔ፣ ቃለማ ብቻ በሩታ አልፎለት እንደዚህ ዛሬ እሱ እንደዚህ ለመሆን በቃ እኔ አራስ እያለች አንድ ሀብል ስጣት ስለው እየጮፍኩኝ፣ ቢያንስ ለእኛ ለኦዲየንሶች ከዚህ ጀምር፣ ከአቤል ከተገናኘ በኋላ ነው ለኦዲንስ ራሱ ክብር የሌለው አብርሽ ማለት ነው። እውነት ለመናገር ክብር የሌለው ከአቤል ከተገናኘ በኋላ ነው። ከላስ ጨርሻለሁ እና ሴት ልጃችሁን ያዙ፣ ተንከባከቡ። በትዳሯ ዙሪያ ምንም አይነት ጥያቄ አትጠይቋት። እሷ ትክክለኛ ያለችውን ውሳኔ ትወስን። በቃ እቺ ልጅ የመወሰን መብት አላት። ምክንያቱም ብዙ ታግሳለች፣ ብዙ ነገር የሄርሜላ አመጣጥ የገፋ ነው በቃ እሷ ወስናበት አምናበት እስካልመጣች ድረስ እናንተ አትገፋፏት ነው የምለው። በቃ ሌላ ምንም የምለው ነገር የለም። በጣም ይቅርታ ስሜታዊ ስለሆንክ፣ ግን ፕራንካቸው አዝናንቶኛል። ስለ አብርሽ ግን ሳነሳ የማላቀው ደም ግፊት ነው ተች የሚልብኝ ማለት ነው እኔን ለምናገር የማላቀው ደም ግፊት ወረረረ ነው የሚያደርገኝ ወረረ ለው አብርሽን ባገኘ ሀይ ውሽሜት ደግሞ እስካሁን ራስሽን አላጠፋሽም እንዴ? ደግሞ ውጭ ሀገርም ሊሄድ ነው አሉ የተረገዙ ልጆች እኮ ላወራ ከለከሉ በቃ ነው። የተረገዙ ልጆች እየጠበኩ ነው ምለፈለው እና አብርሽም ሰላም ይናሳጥተኛል። ብቻ ሁሉም ነገር ያልፋል እሺ። አንድ ቀን ሁሉም ነገር ይስተካከላል። ሩታም ዋና በሰላም መውለዳዋ ነው። መውለድ ቀላል እንዳታደርጉኝ። እኔ እስካሁን እስቲ እስካሁን ድረስ ወገቤ ይንቀጠቀጣል፣ ይሄው ወልጄ ጸጉሬ የተበጣጠሰ እስካሁን አልተመለሰም። እና ሩታዬ ራስሽን ጠብቂ ነው ምለው ውዴ።